በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን እንኳን በመጋቢት 21 ቀን ታስበውና ተከብረው ለሚሆኑ ለቅዱሳን በዓላት ለጌታችን መድኃኒታችን ኢየሱስ ክርስቶስ አመታዊ በዓልና ለመቤታችን ለቅድስት ድንግል ማርያም ወርኃዊ በዓል በሰላም አደረሳችሁ አደረሰን ቅዱሱ ቤተሰብና ጌታ በስም አጠራሩ ስግደት ይሁንና የዓለም ሁሉ ጌታ አምላካችን ኢየሱስ ክርስቶስ በዚህ ቀን ወደ ቢታኒያ ሄዶ እነ ቅዱስ አልአዛርና ቤተሰቦቹ በእንግድነት ተቀብለውታል። በዚያም ቅድስት ማርታ በጌታ ፊት ስታገለግል ቅዱስ አልአዛር ከጌታ ጎን ተቀምጦ ቅድስት ማርታ በሶስት መቶ ዲናር የገዛቸው ሽቶ በጌታ ላይ አፈሰሰች። እግሩንም በጸጉሩ አበሰች። በዮሐንስ ራእይ ምዕራፍ 12 በቁጥር 1። ለዛ የተባረከ ቤተሰብም ታላቅ በረከት ሆነ። በእርግጥም ድንቅ ነው፣ ጌታን በቤት ማስተናገድ ፍጹም መታደል ነው። ዳግመኛ በዚህ ቀን ይሁዳ በ300 ድናሩ ሽቶ አመካኝቶ በጌታ ላይ አንጎራጎራ። አይሁድ ደግሞ አልዓዛርን ሊገድሉት ዘንድ ተማከሩ። ምክንያቱም ጌታችን በእርሱ ላይ የሰራትን ድንቅ እያዩ ከአይሁድ ወገን ብዙዎቹ ያምኑ ነበርና። ቤተ አልዓዛርን የባረከ ጌታ በቸርነቱ የኛልም ይባርክልን። በመጋቢት 21 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ብሱ ቤተሰብ አልዓዛር፣ ማርያና ማርታ አባታችን ላሜጎ ወይም የማቱሳላ ልጅ የጻድቁ ኖኅ አባት ቅዱስ ቴዎድሮስ ሰማዕት፣ ቅዱስ ጢሞቴዎስ ሰማዕት ናቸው። ወርሃዊ በዓላት ደግሞ ቅድስት ድንግል እመቤታችን ማርያም አቦ ጉርጉር ሳት፣ አቡነ ምእመነ ድንግል፣ አቡነ አምደ ስላሴ፣ አባ አሮን ሶራዊ፣ አባ መርትራያኖስ ጻድቅ ናቸው። የወንድማማች መዋደድ ይኖር እንግዶችን መቀበል አትርሱ። በዚህ አንዳንዶች ሳያውቁ መላእክትን በእንግድነት ተቀብለዋልና ከእነርሱ ጋር እንደታሰረ ሆናችሁ እስሮችን አስቡ፣ የተጨነቁትንም ራሳችሁ ደግሞ በስጋ እንዳለ ሆናችሁ አስቡ። ዕብራውያን ምዕራፍ 13 ከቁጥር 1። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የዳሃይቱን አነስተኛ መባ እንደተገበርክ ለሁል ጊዜ የሚያገለግሉህን አላፍ መላእክት ያሳሰው በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃነ መላእክት፣ ፍጹማን ደናግል፣ እንዲሁም ደጋቆች መነኩሳት ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ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 እስከ ዘለዓለሙ አሜን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።